ዘዳግም ምዕራፍ አንድ ቁጥር አምስት ላይ እስራኤላውያን እንዲህ አላቸው፣ ተንቀሳቀሱ አላቸው፣ ተንቀሳቀሱ አላቸው። ከአንድ ሰፈር ተንቀሳቀሱ፣ ከአንድ ቦታ ተንቀሳቀሱ አላችሁ። ይበቃቸዋል፣ ውጡ አላቸው። ይበቃቸዋል፣ ወደ ተስፋይቱ ምድር ግቡ አላቸው። የቃዴስ በርን ዘመን ይበቃቸዋል፣ የበረሃው ዘመን ይበቃቸዋል፣ የጭንገፋው ዘመን ይበቃቸዋል፣ የስብራቱ ዘመን ይበቃቸዋል። ተንቀሳቀሱ አላችሁ እግዚአብሔር። ማን ነው ከኔ ጋር የሚንቀሳቀስ? ለአንድ ደቂቃ ዋሃዳል ቫናማስ ይበቃኛን አንድ አይነት ሕይወት ተመሳሳይ ሕይወት በቃኝ፣ በቃኝ፣ በቃኝ። የቤተሰብን ጭንገፋ ሰብር የመውጣበት ቀን ነው። ምሉ ረሃብ አሳት አጋባሽ በቃኝ እያልሽ ተንቀሳቀሽ። በቃኝ እያልክ ተንቀሳቀስ። 2018 ከእኔ ጋር ከማይቀጥሉ ነገሮች አንዱ ተመሳሳይ ሕይወት በቃኝ፣ ተመሳሳይ አገልግሎት በቃኝ፣ ተመሳሳይ ሥራ በቃኝ፣ ተመሳሳይ ሰፈሬ በቃኝ፣ ተመሳሳይ መጠሪያ በቃኝ፣ ተመሳሳይ መታወቂያ በቃኝ። በቃኝ በይ እናቴ ገስሺ፣ በቃኝ ያልሽ በቃኝ በሽታ በቃኝ ኤናሃማማስ ቬኖሞሶ ተንቀሳቀሽ፣ እግዚአብሔር ተንቀሳቀስ ይልሃል። ተንቀሳቀስ ወላባስ የጥሻው ዘመን ተበቃ የአለት ንቃቃቱ ዘመን በቃ። የሰውን ፊት የማየት ዘመን በቃ። የሰውን እጅ የማየት ዘመን በቃ ይልሻል ጌታ በቃ ይ ለሃቦስ በቃ ይልሻል ጌታ ናሃማስ ሻታካብ ሎቶፖ ሳፓራዳ ለባስ ማን ነው የሚጸልይ? ሰው ፈልጋለሁ። ተንቀሳቀሰ እየተንቀሳቀሰ ተመሳሳይ ስራ፣ ተመሳሳይ ህይወት፣ ተመሳሳይ ኑሮ፣ ተመሳሳይ ሰፈር፣ ተመሳሳይ አይነት ማንነት። በኢየሱስም ሰብሬ ወጣው በቃኝ፣ ሰብሬ ወጣው በቃኝ፣ ሰብሬ ወጣው በቃኝ። ወ ረሃብ አባስ በቃ በቃ በቃ በቃ እያላችሁ ጸልዩ። በቃ የስ የስ የማይጨነግፍ ላይፍ ፍሩትፉል የሆነ ላይፍ የተሻለ ላይፍ የተሻለ በር የተሻለ ክብር የተሻለ ፍሬ ወደ ተሻለ ነገር ሞሳታኅራስ ማር ወደምታፈሷ ወተት ወደምትሰጧ ወደ ተስፋይቱ ምድር የለባሳታ በቃ ሰብሬ እገባለሁ። ዛሬ አውጁ በጌታ የትኛም ነጌቲቭ ቃል ከክፉ ሰዎች የወጣብንን ቃል እንገለብጣለን። ዛሬ ምክራቸውን እንገለብጣለን። የአፋቸውን ቃል እናፈርሳለን። በእኔ ላይ የወጣውን የስንፍናውን ቃል፣ ባንቺ ላይ የወጣውን የስንፍናውን ቃል፣ ባንተ ላይ የወጣውን የስንፍናውን ቃል በኢየሱስ ስም አፍርሽ። ከላይሽ ላይ ይፍረስ በይ፣ ከላይሽ ላይ ይፍረስ በይ። ከላይሽ ላይ ማታ ራሳ ፊያዳ ቦታ ሃዳላ ረሃባጋሳታራላባስ ልፌኔብስ ልብላባባስ ኢየሱስ ጌታ እና ናና እጅ እንስጥኝ፣ ልጸልይለ ተከራይቶ ገዝቶ የኔንና ያንቺን ነገ ለማበላሸት ሊረግመንና መንገዳችን ላይ መሰናኪያን ሊያስቀምጥ ታዘው የወጣ የጨለማ ሠራተኛ ዛሬ በኢየሱስም ይመታል።

ቃላቸውም በኢየሱስም እመታለሁ። ኔጌቲቭ ቃል በኢየሱስም ይመታ። አይለፍላት የሚል አይለፍለት የሚል ሰፈር ሆኖ ቃል የሚያወጣ ማታ ሳታ ካባ የታለ አይኑ አታሳ እጅ ስጠኝ ልጸልይልህ። በዚህ ቲቪ እዚህ ቤትም ያላችሁ ይህን ጸሎትን ጸልይ። ኔጌቲቭ ቃል ኔቲቃላ ሀቫሳታ ነጌቲቭ ወርድ ጌታ ኢየሱስ ምስክሬ ነው። ምላች ሁለት ሺህ አስራ ስምንት ከኔና ካንቺ ጋር አይጓዝም። አቤት አቤት አቤት ሰብረሽ በኢየሱስም ትቻለሽ። ቃላታቸው በኢየሱስም ፈረሰ። ሟርታቸው በኢየሱስም ተገለበጠ። ያወጡት የጭንገፋ ቃል ተገለበጠ። ከኔ ጋር ፈረሰ ፈረሰ ፈረሰ ፈረሰ ፈረሰ ፈረሰ። አፍርስ ኢየሱስ ስሙኝማ እግዚአብሔር በባሪያው በኖኅ በኩል እንዲህ አለ። የሰውን ልጅ ላጠፋ አለ እግዚአብሔር። ነሁን አንድ ነገር አዘዘው መርከብ ሥራ አለው ይላል። ነኅ መርከቡን ሰርቶ ጨረሰ ይላል። እግዚአብሔር ሁለተኛ ትእዛዝ አዘዘው ያንተና ያንተ የሆነውን ቤተሰብ ሁሉ ወደ መርከቢቷ ምን አርግ አለው፣ አስገባ አለው ይላል። ያንን ትእዛዝ ከጨረሰ በኋላ መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርም የመርከቢቱን የኋለኛውን በር ዘጋ ይላል። ዛሬ ዛሬ ወደኔና ወደናንተ ላይፍ ውስጥ ሕገ ወጥ ነገር እንዳይገባ፣ ጭንገፋ እንዳይገባ በኢየሱስም ብሎ ካረጋለሁ። በኢየሱስም ተዘጋ። ዓለም ቆሻሻን እንዳደፋብሽ፣ ሴጣን ምክሩን እንዳይፈጽምብህ ዛሬ በኢየሱስም ሴጣን ላይ በሩን ዘግቻለሁ። አንተ የጥፋት ውሃ ላይ ዘግቻለሁ ክፋት ላይ ዛሬ ዘግቻለሁ። የኔጌቲቭ ቃል ወደ ቤታችን ላይ ይገባ ወደ ትዳራችን ላይ ይገባ ወደ አገልግሎታችን ላይ ይገባ ወደ መንገዳችን ውስጥ ላይ ይገባ ዛሬ በኢየሱስም ቃሉን ሽሬዋለሁ። አንድ ሰው ከኔ ጋር አንዴ አንዴ አንዴ በኢየሱስም እጁ ከፍ አድርጎ ተዘጋ ይበለኝ። ድገምና በለኝስ የመጨረሻ የመጨረሻ የሆነ ሰው ወደ ቤትህ ወደ ላይፍህ ወደ ትዳርህ ወደ ቢዝነስህ የማትፈልገው ነገር፣ እግዚአብሔር ያልወከለ ነገር ላይገባ በሩ ተዘግቶበታል። አያያያያ ራካሳ ታራባስ። ለማን ልጸል? ጭንገፋ ላይገባ፣ ኪሳራ ላይገባ፣ ወደ ቤታችን ዕዳ ላይገባ፣ ሐዘን ላይገባ እግዚአብሔር ያለኛውን ፐር እንደ እንደሰጋ ዛሬ እጸልያለሁ። የጠላት እንስስ ወደ ቤትሽ አይገባም። ወደ ቤትህ አይገባም። እስቲ አንድ ሰው አይገባም ይበለ። ሄሎ ሄሎ ሄሎ፣ ማነው ከእኔ ጋር የሚጸልይ? የፈራሽው ነገር የፈራኸው ነገር ወዳንተ እየሮጠ እየመጣ ያለ ፍላጻ ዛሬ እንደ እግዚአብሔር ነብይ እጸልያለሁ ከዚህ ግቢ ሳትወጪ ከዚህ መቅደስ ሳትንቀሳቀሺ እግዚአብሔር እንደዚህ አለኝ፣ የሚያሳዝንሽ ነገር ወደ አንቺ አይገባም። አያያያያያ ጽሆን ሆይ ተነሽ ተነሽ ያለና ትቢያሽን አራግፊ ቅድስቱ የኢየሩሳሌም ሆይ ያልተከረሰና እርኩሱ ነገር ወደ አንቺ አይገባም። እሺ ጂሽ ከፍ አድርጊና አይገባም ይሆናል እስቲ አንድ ላይ ተከለከለ ብሏል። ኤው ዛሬ በዚህ ሰባት ቀን እስከ ፊታችን ቅዳሜ ለአንድ ሰው ይህን ትንቢት እናገራል። እግዚአብሔር እንዲህ አለኝ የፈራኸው ነገር ወደ ቤት አይገባም። ኢየሱስ ጌታ ነው። አንድ ደቂቃ እንዲህ ያላችሁ ሲ አንድ ሀያ ሰከንድ አይገባም፣ ጭንገፋ አይገባም፣ በሽታ አይገባም፣ ስብራት አይገባም፣ ኪሳራ አይገባም፣ ወደ ላይፍ አይገባም፣ አይገባም። አንድ ደቂቃ ብቻ ተቃወሙ። ላፋስ ሳታራባሽ ኤላባስ። አይገባም፣ የሰው ወሬ ወደ ቤቴ አይገባም። የሰው ሟርት ወደ ቤቴ አይገባም። ሰው የሚጠብቀው ጭንገፋ ወደ ቤቴ አይገባም። ሐዘን ወደ ቤትሽ አይገባም። እስ ያጠገባችሁ ያለውን ሰው እግዚአብሔር ዘግቶታልና አይገባም በሉ። ጌታ ምስክሬ ነው። ጨብጣችሁ እግዚአብሔር ዘግቶታልና አይገባም በሉ። ሐዘን ወደ ቤታችን፣ በሽታ ወደ ቤታችን፣ ጭንገፋ ወደ ቤታችን፣ ኪሳራ ወደ ቤታችን፣ ሰፈሩን ጎረቤትን የሚያስጨንቅ ነገር ወደንና ወደ እናንተ ቤት በጌታ በኢየሱስም አይገባም። አንድ ሰው ጮሆ እጁ ከፍ አርጎ አይገባም፣ ተከልክሏል፣ ተከልክሏል፣ የመጨረሻ አይገባም። እጆቻችንን ከፍ አርገና አንድ ደቂቃ እግዚአብሔርና እናመስግን። አውቃለ የኔ ማንነቴ የትውን ዳርጊና ቤቴ

የዝርግንቅን ያውቄ ተምር እንድኖ ልቤ ፈቀደ ጌታ ሆይ እኔ ማን ነኝ ቤቴስ ምንድነው ኦ እኔ ማን ነኝ ቤቴስ ምንድነው አባ አባ

ጌታዬ ትልቁ አባቴ፣ ማን እንዳንተ ለኔ እስከ ዛሬ፣ ማን እንዳንተ ማን እንዳንት ለኔ እስከ ዛሬ የመጨረሻ ማን እንዳንተ በሉ ማንን ዳንተ ለኔ እስከ ዛሬ ማንን ዳንተ ለኔ እስከ ዛሬ ከመንገድ ላይ ያነሳኸኝ ያለ ዕድሜ ያከበርከኝ ሰው ያረከኝ ማነሱሲ ከትልልቅ ሰዎች ጋር ደባለከኝ ከመንገድ ላይ በሉ ሲ ከመንገድ ላይ ያነሳኸኝ ያለ ዕድሜ ያከበርከኝ ሶያረከኝ ከትልልቅ ሰዎች ጋር ደዋለከኝ። ድገሙት ሲ ከመንገድ ላይ ያነሳኸኝ ያለ ዕድሜ ያከበርከኝ ሶያረከኝ አባ ከትልልቅ ሰዎች ጋራ ተባለከኝ ዕድሜም አይፈቅድ ዕውቀቴም አይፈቅድ ጊዜውም አይፈቅድም። የመጨረሻ እጃችሁን አወዛውዙና፣ ሶ ያረከኝ አንተን ሶ ያረከኝ አይሰማም ድምፃችሁ ከፍ ባለ ድምፅ ያከበርከኝ፣ ሰው ያረከኝ ሰው ያረከኝ፣ መንፈስ ቅዱስ መጥቷል እዚህ ቤት ሰው ያረከኝ

ራሃ ባጋ ሳታራ ባጋ ሳፕራዳኒያ አንድ ሰው ኢየሱስ ይበለል። እጃችሁን ከፍ አርጎ መንፈሳለ እንዲህ በሉ። ጌታን የኔ ነገር ባንተ እጅ ነው በሉ። አይሰማም። የኔ ነገር በአንተ እጅ ነው በሉስ እስ የኔ ነገር በእግዚአብሔር እጅ ነው የሚል ጠላታችን ዲያብሎስ ሲስማ የኔ ነገር በእግዚአብሔር እጅ ነው በሉ አስራ አምስት ሰዎች እዚህ ቁጭ ብላችሁ በእናንተ ላይ የተደገሰ መሠዊያ ፈረሰ። አንተ እጅ ዘርጋና ፈረሰ በለኝ። ዘርጊና ፈረሰ በለኝ። በስማችን የሚሰራ በአድራሻችን የሚላክ ሁለት ሺ አስራ ስምንት አይለፍላችሁ የሚል አትሳቅ የሚልሽ አታመስግን የሚልህ አናካሳ ታራማሽ ዛሬ እንደ እግዚአብሔር ነቢይ እንዲህ ብዬ ጸልይ ይላለሁ። መሠዊያቸው ዛሬ ፈረሰ። እጅ ከፍ አድርጉና ፈረሰ ሦስት ጊዜ። ሁለት የመጨረሻ ማኅታራሳ አካባሽ። አቤት! የክፉ መሠዊያ ምን ብሏል? ፈርሷል። አጨብጭው ለጌታ ክብር።